በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ ሁላችሁ እንኳን ለዚህ ቀን አድረሰን አድረሳችሁ። እግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ የህማማት ሶስተኛው ቀን ነው። በዚህ ቀን ምክር አይሁድ ክፉ የመከሩበት በክፉ የተመከረበት ቀን ነው። ጌታችን ኢየሱስ ክርስቶስ ይበቃናል፣ አልቻልንም፣ ዓለሙ ተከትሎት ሄዷል፣ መወገድ መጥፋት አለበት በማለት የተለያዩ አስተኛ ምስክሮችን በመሰብሰብ እንዴት አድርገው ለፍርድ እንደሚያቀርቡት ጠንካራ የሽንጎ ውሳኔ የወሰኑበት ቀን ነው። በዚህ ቀን እግሮች ወደ ሁለት አቅጣጫ ወደ ኢየሱስ ክርስቶስ በአንጻራዊነት ሄደዋል። የመጀመሪያው እግር የባለሽቷ ማርያም ለመቃብሩ ሽቶን የፈሰችበት ማርያም እሷ የጌታችን ወዳጅ የነበረች ነች። ወንድሟን ከመቃብር ከሞት ያስነሳላት ኢየሱስ ክርስቶስ በልቧ መዝገብ ውስጥ ትልቅ ቦታ ስላለው ፍቅሩን ብድራቱን የምትከፍልበት ቃል አታ ነበረ በህይወቷ ትልቅ ትልቅ ተጽዕኖ ያለው ነበር። ጌታችን ኢየሱስ ክርስቶስ እቺ ሴት ሴተኛ ዳሪ ከሚባሉት ሴቶች አንዷ ስትሆን እህቷ ማርታ፣ ወንድሟም አልዓዛር ይባሉ ነበር። በቢታኒያ ይኖሩ የነበሩ ጌታ ኢየሱስ ክርስቶስ አብሶ የሚወዳቸው ደግሞ እነሱም የጌታ ወዳጆች የነበሩ በቤታቸውም የሚቀበሉት ነበሩ። ጌታችን ኢየሱስ ክርስቶስ ድሆችን የተናቁትን ይወድ ስለነበረ ይሄ ልዩ ፍቅሩ ትኩረታቸውን ስቦት ነበር። ሰዎች በተለይ ደግሞ መንፈሳዊ ቦታ ያሉ መንፈሳዊ ሰዎች የማያደርጓቸውን ታላቅ የፍቅር ድርጊቶች የሚያደርግ የተለየ መምህር በመገለጡ ልዩነቱን እጅግ አድርገው ወደውት ነበር። ሰው ምንም አይነት ኃጢአተኛ ቢሆን ምንም አይነት የተደበቀም የተሰወረም ኃጢአት ቢሰራ እንደ ስሞን ለምጻሙ ከፊት ለፊቱ ቢታይ ወይም እንደዚች እንደ ባለሽቶ ማርያም የውስጥ ኃጢአት ቢኖርበት ሁሉም ቢሆን እግዚአብሔርን ጠልቶ አይደለም የሚያደርገው። አምላኩን የሚጠላ ሰው ብዙ አይደለም በዓለም ላይ ብዙ ሰው አምላኩን ይወልዳል፣ ይፈልጋል። በእግዚአብሔር ፊት ቁመናውን ማስተካከል ነው የሚያቅተው። ኃጢአተኛነቱ እየከሰሰው የሚኖር ስለሆነ የሰው ልጅ በእግዚአብሔር መወደድ በእንደዚይነት ሁኔታ ውስጥ በእግዚአብሔር መወደድን የሚያሳዩ ምልክቶችን ሲመለከት ይህንን ምልክት ወዳሳየው መሳቡ አይቀርም። ንቦች አበባ ባዩ ጊዜ ወደ አበባ እንደሚሳቡ የጌታችን የክርስቶስ የፍቅር መዓዛ ብዙ አጥያዝን ወደ እሱ ስቦ ነበር። ስለዚህ እችም ከተሳቡት ሰዎች መካከል ነበረች። ቤተሰቡ አጠቃላይ አላዛርም ማረታም ማርያ ትባላለች፣ ማርያም እችም ሁሉም በክርስቶስ ፍቅር መዓዛ የተሳቡ ነበሩ። ምክንያቱም የሰውን ምስኪንነት በሚገባ የተረዳ መምህር ነበር። እግዚአብሔር በትክክልም በንጽህና የተተረጎመበት የእግዚአብሔር የህልውና ትርጉም ነበር። ኢየሱስ ክርስቶስ እግዚአብሔር ፍቅር እንደሆነ ሰው ወዳጅ እንደሆነ አዛኝ እንደሆነ ሩሩ እንደሆነ እጅግ ደግ ከእናትም በላይ ደግ አምላክ እንደሆነ በጌታችን በኢየሱስ ክርስቶስ ህይወት ላይ ይንጸባረቅ ነበረ። የብርሃን ጸሐፊ እርሱ የክብሩ ነጸብራቅ ነው ብሎ የመሰከርለት መምህር መብራቱ በነ ማርታ እና ና በነ ማርያም ህይወት ውስጥ ከባድ ተጽዕኖ ፈጥሮ ነበር። ተስፋ የሌላቸው ሰዎች ተስፋ እንዲሰማቸው፣ የደከሙ ሰዎች የመንፈስ ብርታት እንዲያገኙ፣ ዋጋ የለኝ የሚያሉ ዋጋ እንዳላቸው እንዲሰማቸው አድርጓቸው ነበር። ስለዚህም እቺ ሴት በልቧ የተሸከመችውን የፍቅሩን ውለታ ለመክፈል ሽቶ ይዛ ራሱ ላይ ሰብራ የደፋችበት ቀን ነበር እግሮች እንግዲህ ወደ ጌታ ወደ ኢየሱስ ክርስቶስ ሽቶ ይዘው መጥተዋል። እነዚህ ንጹህ እግሮች ውለታውን ለማሰብ ፍቅሩን ለመዘከር እወድሃለሁ እኔም እንዳቅሜ ጌታዬ ለማለት መቃብሩ ላይ መቀባት የሚገባውን ሽቶ በሶስተኛው ቀን ስለሚነሳና ስለማይገኝ ቀደም ብላ በመለኮት ምስጢር ራሱ ላይ ደፍታ ቀባችው። ጌታ የሱስ ሴት ያደረገችው ሽቶ ለመቃብር ይሆንልኝ ብሎ የተናገረው ከዚህ የተነሳ ነው። ማርያም ሽቶ ሊቀቡት ሲሄዱ ተቀድሞ ነበር። ማርያም እቺ ባለ ሽቶ ቀድማቸው ነበር። እነሱ መቃብሩ ጋር ነበር ይሄዱት፣ እሷ ግን ሳይሞት ቀባቸው። የሚነሳ ሞቶ የሚቀር ስላልነበር ከሞተ ከሶስት ቀን በኋላ መቃብር ውስጥ ጣል ሊያገኙት አልቻሉ። እንግዲህ ሽቶ ዛሬ ኃጢአተኛዋ በውስጡ ለተሸከመችው ኃጢአት ድካም ውለታ ምረስ ስለሰጣት ውለታ መክፈል ባይቻል እንኳ ፍቅሯን ለመግለጽ ያደረገችው ነው። ይህንን ሽቶ ይዛ የመጣችበት መራመድ ወይም ሂደት እግር ዛሬ የሚታሰብበት ነው። እንግዲህ ይቺ ሴት ይቺ ባለሽቶ ማርያም ወደ ጌታችን ወደ ኢየሱስ ክርስቶስ እግሮቿን አንስታ መታለች። ድንቅ መምጣት ነው። ድንቅ መምጣት ነው። አስተምሯታ እግሩ ስር ተቀምጣን የተማረችው በጣም ጠንካራ ሴት ነበረች። ጌታን ስትሰማ ቤት ውስጥ ያለው ጣጣ፣ የኑሮ ጣጣ፣ ሴትነት ጣጣ አልጎተታትም ተታትም። ማህበራዊ ወግ አልረብሻትም። ሴት እንግዳ ሲመጣባት ተፍተፍ ማለት አለባት። እንኳን ያኔ የዛሬ ሁለት ሺህ ዓመት ቀርቶ ዛሬ እንኳን በዘመናዊ ዓለም ይሄ ግድ ነው። ነገር ግን ያ ሁሉ ሁሉ ሳይረብሻት፣ ወግ ሳይረብሻት፣ ማህበራዊ ጫና ሳይረብሻት፣ ልቧን ወደ ጌታ ሰጥታ የሚለውን ታዳምጠው ነበረ። ከተናገራት ከሰማችው ተነስታ ጌታን እጅግ አድርጋ ወዳው ነበር። ሰው ደግሞ ሲወደድ ሽቶ ነው የሚሰጠው፣ ፍቅሩ የሚገለጸው በሽቶ ነው። ውድ ስጦታ ነው። ያ ንግስት ሳባ ወደ ጠቢቡ ሰለሞን ስትሄድ ይዛው ሄደችው ውድ ሽቶ ነበረ። ከሰሎሞን፣ የሚበልጥ በዚያ ያለ እጅግ የሚበልጠው ጠቢቡ አዳኙ ኢየሱስ ክርስቶስ በተቀመጠበት ቤት እንደ ንግስት ሳባችን ባለሽቷ ማርያም አጢአተኛዋ ሴት ድካሟን የተረዳላትን ምስኪንነቷን ያወቅላትን። መወደድ ፍለጋ ሰው አንዳንድ ኃጢአት የሚሰራ መወደድ ፍለጋ ነው። ይገርማቸዋል። ፍቅር ፍለጋ ነው። አመንዝራም የሆነው ፍቅር ፍለጋ ነው። ሰው ብዙ አይነት ምክንያቶች አሉት፣ እና ያንን የሚተካ ትልቅ ፍቅር ከሰማይ መፍሰሱ ገርሟታል። ሰው የማያረካ ፍቅርን ይሰጣል። እግዚአብሔር ግን ፍጹም ፍቅርን ይሰጣል፣ ያሳርፋል። ስለዚህ ወደ ፍጹሙ ፍቅር መጣች። ሰው ምስኪን ነው። ሰው ምስኪን ነው ለሰው እንደ ሰው የሚያሳዝን ፍጥረት ምድር ላይ የለም። ይህ እንደተረዳው የሰማ አምላክ ብቻ ነው። ሰው እንኳን እርስ በእርሱ አልተረዳዳም። አንዱ በአንዱ ላይ ይፈረዳል። ሰው ጥፋት ሲያጠፋ፣ ሲጠር፣ ሲሳሳት፣ ሲበድል ወይም በተለምዶ ኃጢአት ሲሰራ ይሄ ምክንያቱ ከጀርባው ያለው ምክንያቱን እግዚአብሔር በደንብ ያውቃል። በጣም ብዙ ምክንያቶች አሉ። የሚያሳዝኑ ምክንያት ፍጥረቱ የሰው ልጅ ስለዚህ ሰው ሊፈረድበትና ሊጠላ ሊገለልና ፊት ሊነሳ አይገባም። ይሄ እንደማይሆን ይሄ ሊሆን እንደማይገባ ጌታ ኢየሱስ ሳሳይ ሽቶዋን ተቀበለ። አልናቃት፣ አልናቃት እና በዚህ ቀን እንግዲህ ቅዱስ ሽቶ የቀቡ እግሮች ያየንበት ቀን ነው። እግሮቻችሁ ወደሱ ሂዱ፣ እግሮቻችሁ ይነሱ። እናንተ ብዙ የተቀበላችሁ ውለታ ያለባችሁ የፍቅሩ ብድራት እንደ እሳት የሚያጋጥላችሁ የሚያንገበግባችሁ ተነሱ ተነሱ። እግዚአብሔር ፍቅራችሁን ግለጡ፣ ለጌታችሁ ለኢየሱስ ክርስቶስ ፍቅራችሁን ግለጡ። እንዲያርጉ እንዲያርጉ አትባሉ። ፍቅር ራሱ የሚናገረው ነገር አለ። ምን እንደምታደርጉ እናንተ ታውቃላችሁ፣ ግን ተነሱ ተነሱ ተነሱ። ዝም በላችሁ አትቀመጥ። እግሮቻችሁ ይነሱ። ወዳችሁን ስገዱ፣ ወዳችሁ ጹሙ፣ ወዳችሁ ቤተክርስቲያን ሂዱ። ባለውለታችንን የተረዳንን ያልፈረደብንን ሰው እንደሚ ያላየንን ያዘንልንን እድሜ ጨመረልንን የታገሰንን ለምን እንድናጠፋ እንኳን የሚያቀንን እግዚአብሔርን ጌታችንን ኢየሱስ ክርስቶስን ወዳችሁት አገልግሉት፣ ወዳችሁት በፊቱ ስገዱ። ተነሱ እግዚአብሔር ልጆች ችግሮቻችሁ ይነሱ። ቅዱስ እግር ይነሳ። ወደ መስቀሉ፣ ወደ ቅዱሱ፣ ወደ ንጉሱ፣ ወደ መሲሁ፣ ወደ የዋሁ፣ ወደ ደጉ ሂዱ። ተነሱ። የመጀመሪያው እግር ይሄ ነው። ሁለተኛው መጥፎ እግሮች ናቸው። ከጌታ ጠላቶች ጋር ለመምከር የተነሱ የአስቆሮቱ ልጅ የአስቆሮቱ ሰው ይሁዳ፣ ይሁዳ ኢየሱስ ክርስቶስ እንደሚሞት ገብቶታል። ነገሩ እንዳበቃ የተሰማው ነው። አሁን ያ ዝነኛ ኢየሱስ ክርስቶስ የለም። ያ ገንዘብ የሚሰበስብበት መምህር አሁን እንደሚወገድ ገብቶታል። ወደ መቅደሱ አዛዦች አካባቢ ቀረብ ስለሚል እየሆነ ያለው ነገር በደንብ ሸቶታል። እንደማይምሩት ሶስት አራት ቀን እንደማያሳድሩ ታውቋል። ኢየሱስ ክርስቶስ ታዲያ ከሞተ ሳያተረፍ እንዴት ይሞታል? እንዴት ሳይሸጥ ይሞታል? ገንዘብ የሚወድ ሰው ሁሌ ትርፉን ነው የሚያስበው። ታዲያ ይህንን በግ እንዴት ሳሸጠው ይሞታል? ማን ነው ሳይጠቀምበት እንዴት ይሄዳል? ይህንን እያሰበ ነበር ይሁዳ። ይሁዳ ሁል ጊዜ ሸለመሸጥ የሚያስብ ሰው ነበር። ችን ሴት ሽቶን ቀብታ ስትቀባው፣ ሰብራ ስትቀባው ለምንድን ነው የምታባክኝው? ሦስት መቶ ዲናር ያክል ተሽጦ ለዶች ሰጥ ነበር ብሏት ነበር። ለጌታ የሚሰጠው መባና ስጦታ እንኳን ያንገበግበው ነበር ያበሳጨው ነበር። እሱ መሸጥ ነው የሚፈልገው፣ ግምጃ ቤቱን፣ ታቦቱን፣ የመቅደሱን አገልግሎት ሁሉ መሸጥ። በቃ መሸጥ፣ መነገድ። እሱ ጋር ህይወት የሚባል ትርጉም የለው። ከኢየሱስ አፍ የሚወጣው ቃል ለሱ ትርጉም የለው። እሱ ማለት ለሱ ኢየሱስ ክርስቶስ አንድ ተራ ሰው ነው፣ አንድ ተራ ሰው ነው። የተለየ ምንም ስሜት የለውም ለክርስቶስ። እጅግ የሚያስተነግጣችሁን ነገር ልንገራችሁ። እንደዚህ አይነት ስሜት ያላቸው ብዙ ምዕመናን አሉ ቤተክርስቲያን ውስጥ፣ ለክርስቶስ ለኢየሱስ ክርስቶስ ምንም ስሜት የሌላቸው ምንም ስሜት። ቤቱ ይሙላ፣ ልጆቹ ይደጉ፣ እንጀራ አይጓረጥ፣ ከስራ አይፈናቀሉ እንጂ በቃ ይሁዳ በዚህ መንፈስ ነበር የሚኖረው። እና የጌታችን ምክር እየተፋጠነ ነው። ጌታን ለመግደል ለመስቀል የሚመክሩ ሰዎች ምክራቸው የተፋጠነ መሆኑ ገብቶታል። ስለዚህ ጌታን ሸጦት አትርፎበት ማለፍ ፈለገ። እና ምን ሰማ? እሱን አሳልፎ የሚሰጥ ሰው ብናገኝ ሰላሳ ብር እንሰጣለን የሚል የደላሎች ወር ያዳም ስለዚህ በመቅደሱ በጎችን ላሞችን የሚሸጡ ለዋጮች ስለሞሉ የቢዝነስ ወሬ የንግድ ወሬ በጣም ብዙ አለ። እዚ አካባቢ ያንን በግ የሚያስይዘን ሰው ሰላሳ ብር እንሰጠዋለን ሲሉ ሰማ። እኔ ያለው ጌታ ኢየሱስን ለማስያዝ በቂ ስም ቦታ ያስፈልጋል። ጌታን የሚያቅ የማይጠራጠር ሰው ያስፈልጋል። የካናት አለቆች ጥሩት ማን ነው ጌታና ሲዛሉ ብለው ሲያስጠሩት ያስቆረቱ ሰው ይሁዳ ከ12ቱ። ስለዚህ እርግጠኞች ሆኑ፣ በሱ ላይ ያቀዋል፣ የት እንደሚውል የት እንደሚያድር ያውቃል። ስለዚህ ለዚህ ሰው ብለው መዘኑለት ገንዘብ። እግሮቹ ጌታን ለመሸጥ የተነሱበት ድብቅ ውስ ነው፣ አግሪመንት የተፈራረመበት ቀን ስምምነት የተፈራረሙበት ቀን ነው። ዛሬ አስገራሚ ነው። በመከራ ላይ መከራን የሚጨምሩ ሰዎች አሉ። ዮ ባልንጀሮቹ ጓደኞቹ መጥተው እናጽናናሃለን ብለው ቁስሉ ላይ ተዘጣዜ እንደጨመሩበት በጌታችን መከራ ላይ ተጨማሪ ቁስል ጨመረ ይሁዳ። በህይወት ዘመኔ በጣም ከባድ ነው ብዬ የማስበው ቁስል በወዳጅ መከዳት ነው። እጅግ በምትወዱት ሰው መከዳት ደርሶባችሁ እንደሆነ አላውቅም። በጣም ነው የሚያመው። የሚያመው ደግሞ አንድ ቀን ለብዙ ቀን ነው የሚያመው። ልባችሁን ስታቁ ተወዳጃችሁ ስሟችሁ ሄዶ ሲያስመታችሁ ማለት እኔ የጌታ ህመም ከባድ ነው ብዬ የማስበው የይሁዳ መክዳት የምስማሮችን ካር እሱ በቃ ሲሞት ተገላግሎታል። ይሄኛው ህመም ግን ከባድ የከባዱን ችንካር ነው ጌታ ልብ ውስጥ የቸነከረው። ያስቀሩት ሰው ይሁዳ ወዳጅ ሆኖ ከጂ ከመሆን እግዚአብሔር ይጠበቃችሁ። አደገኛ በደል ሰውን ወዶ መክዳት፣ አሳልፎ መስጠት፣ መስውር በድብቅ መረጃ ሰጥቶ ማሳሰር፣ ማስገደል፣ ማዘረፍ ማሳገት ዘን ስራ የሚሰሩ ሰዎች ምድራችን ላይ ብዙ አሉ። መክሰስ የሚናገራቸውን ቀርቶ ፖለቲካ፣ በሃይማኖቱ በሁሉም አቅጣጫ ወዳጅ መስሎ ከሚወጋ ይህን ከሚመስል ክፉነት ይጠብቃቸው እግዚአብሔር። ፍፃሜው አላማረም። እንዲህ አይነት ሰዎች ፍፃሜያቸው አያምርም። ሸንጋዮች ዘመናቸው ግማሽ አይሞላም። በሽንገላ መጥቶ የጌታን ጉንጭ ስሞ ነው አሳልፎ የሰጠው ሸንጋይ ነው። ወዳጅ ይመስላል፣ ሳሚ ይመስላል፣ ግን ልቡ ስለት ነው። ግማሽ አልሞላም ዘመኑ፣ ከሰላሳ ዓመት አልተሻገረም። ዛፍ እንኳን ተጸይፋው ተፈጥፍጦ ነው የሞጠው። ታንቆ ሲሞት ድንጋይ ነው መቶ ይገደሉ። ሰው የዘራውን ያንኑ ደግሞ ያጭዳል። የወረወሩን ያውዶ ተመልሶ ወደ ራሱ ይመለስ። አልተማረም፣ በሃማ አልተማረም መጽሐፍ ቅዱስ አያውቅም። ሀማ እንዴት አድርጎ በንጹህ ሰው ላይ እጁን አስቶ በዛ ገበት እንደተንጠለጠለ አልተማረም። ይሁዳ ትምህርት አያውቅም። የቤተ ግነት ሰዎችን ያውቃል፣ የካህናት አለቆችን ያውቃል። አንድ ቀን ግን ቃላቸውን ሰምቶ አያውቅም። አብሯቸው ፎቶ ይነሳል ግን ሰምቷቸው አያውቅም። አሜን ይላል ሲነገር ግን ሰምቶ አያውቅም። ጸሎት መጽሐፍ ያነባል ዳዊት ግን ሰብ አዳምጦታም ቦታ ምንም እውቀት የለው? ከትናንትናው እንዳይማር ከመጽሐፍ እንዳይማር ልቡ ድፍን። እሱ የሚያስበው ስንት ብሸጥ ስንት አተርፋለሁ ብቻ ነው። ነጋዴ መሆን ቅዱስ ስራ ነው፣ መስራት ማረስ ቅዱስ ስራ ነው። እሱ ብቻ ነው ህይወት ማለት ግን በጣም አደገኛ ውሳኔ ያስታስታል። መኖር ቢዝነስ ገንዘብ ማምጣት ነው መኖር ብሎ ስላመነ ነው የህይወት ራስን ይሸጠዋሳል ከዚህ ጀርባ ሌላ የተሻለ ህይወት አለ ብሎ ቢያስብ ኖሮ ያስተውል እነዚህ ሁለት እግሮች ዛሬ በተለይ አቅጣጫ የተነሱበት ቀን ነው ያለድካም ያለማን በሰላም በጤና ለትንሳኤው አድርሰን ትምህርቱ ላይ ኮሜንት አድርጉ ላይክ አድርጉም እንደተማራችሁ ማብረት ፈልጋለሁ ኮሜንታችሁ እግዚአብሔር ዘራችሁ እናንተን ይባርክ